በጎንደር የተቀሰቀሰው ውጊያ ተከትሎ የአየር በረራ መስተጓጎል ሲታወቅ የብልጽግና አመራሩ በውጊያ ተገድሏልም ተብሏል። በባህር ዳር ዘንዘል ማን ጨምሮ በጎጃምና ወሎ አካባቢ ከባድ ውጊያ የቀጠለ ሲሆን አገዛዙ በበኩሉ አስገዳጅ ሰልፎችን ማድረጉ ታውቋል። በሰልፉ ላይ የብልጽግና አመራሩ ክልላችን ለመውረር እቅድና እሳቤ ላለው ኃይል እኛም የማንመለስ ነን ሲሉ ዝተዋል። ቀዳሚ ዝርዝር ዜናችን ነው በአማራ ክልል አገዛዙ በከፈተው ጦርነት ካየት የሚሞቱ የዓለም አቀፍ ሰራተኞች ቁጥር እየጨመረ ነው ተባለ። ሰሞኑ በክሉ ባለው ውጊያ የተባበሩት መንግስታት ድርጅት አንድ ሰራተኛ መገደላቸው ተሰምቷል። የትና እንዴት የሚለውን በዝርዝር እናያለን። በኢትዮጵያ ምርጫ ከማካሄድ በፊት ሰላም ማረጋገጥ እንደሚገባ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። አሁን ባለው የሀገሪቱ ሁኔታ ምርጫ ማካሄድ ስለማይቻል የአገዛዙ ምርጫ ቦርድ ስለ ምርጫው ሰፊ ውይይት እንዲያካሄድም ጠይቋል የተባለው በዝርዝር የምንመለከተው ነው። ኢራን በወራት ውስጥ ቦምብ ለመስራት የሚያስችሉ ኢራን የማበልጸግ ትችላለች ሲል የተባበሩት መንግስታት ድርጅት የኒውክሊየር ኃላፊ ተናገሩ። አሁን ላይ ታዲያ ዓለም አቀፉ የአቶሚክ ኢነርጂ ኃላፊ ራፋኤል ግሮሲስ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን የሚሳይል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አልደረሰም ብለዋል። እነዚህና ሌሎችን አብራች ውስጥ ቆይ ተሰማላችሁ ወደ ዝርዝሩ አልፋለሁ። መልካም ቆይታ። አገዛዙ ያወጀው ዘመቻ ማዕበል ተከትሎ በአማራ ክልል በርካታ አካባቢዎች ለሶስተኛ ቀን ከባድ ውጊያ እየተደረገ እንደሚገኝ ታውቋል። በጎንደር የተቀሰቀሰውን ውጊያ ተከትሎ የአየር በረራ መስተጓጎል ሲታወቅ፣ የብልጽግና አመራሩን በውጊያ ተገድለዋል ተብሏል። ባህር ዳር ዘንዘልማን ጨምሮ በጎጃምና ወሎ አካባቢዎች ከባድ ውጊያ የቀጠለ ሲሆን፣ አገዛዙ በበኩሉ አስገዳጅ ሰልፎች ማድረጉም ታውቋል። በሰልፉ ላይ የብልጽግና አመራሩ ክልላችን ለመውረር እቅድና አሳቢ ላለው ኃይል እኛም የማንመለስ ነን ሲሉ ተደምጧል። የፋኖ አመራሮችን እገድላለሁ የሎጂስቲክስ ምንጩን አድርቃለሁ እንዲሁም የፋኖ ማሰልጠኛዎችን አወድማለሁ በሚል የአገዛዙ ጦር ያወጀው ዘመቻ ማበል ለሶስተኛ ቀን መቀጠሉ ነው የተሰማው። የፋኖ ኃይሎች አገዛዙ የከፈተውን ዘመቻ ተከትሎ ከመከላከያ ወደ መልሶ ማጥቃት መሸጋገራቸው ማሳወቃቸው የሚታወስ ሲሆን በዛሬው ዕለትም ጎንደር ከተማን ጨምሮ በርካታ አካባቢዎች ከፍተኛ ሰብዓዊ እና ቁሳዊ ጉዳት የተመዘገበበት ውጊያ በክሉ ቀጥሏል ተብሏል። አገዛዙ መንግስትን የሚደግፍ ጽንፈኛን የሚያወግዝ ያለውን አስገዳጅ በማል ከተማ ሲያደርግ የፋኖ ነው ኃይሎች ወኩላቸው በጎንደር ከተማ የተለያዩ አካባቢዎች ውጊያ ከፍቶ አርፍደዋል ሲሉ ነው ነዋሪዎች ለኢትዮ ኒስ የተናገሩትም የፋኖ ኃይሎች በጎንደር ከተማ አራዳ ሁለገብ አካባቢ፣ ጃን ተከል አካባቢ፣ ቀበሌ 16 ጋዜቦም፣ ቀበሌ 18 ማራኪ ክፍለ ከተማና ሌሎች አካባቢዎች በአገዛዙ ኃይል ላይ እርምጃ ወስድናል ሲሉ አስታውቋል። በዚህም ጋዜቦ አካባቢ የአንድ አድማብትን አባል ሲገደሉ፣ ጋዜቦ አካባቢ በተመሳይ የፖሊስ አባላት ተጎድተዋል ተብሏል። በጎንደር ከተማ ቀበሌ 18 ፈንጠር አካባቢ በተቀሰቀሰው ውጊያ ምክንያት ጎንደር አጤ ቴዎድሮስ ኤርፖርት ሊያርፉ የነበሩ ሁለት በራዎች ሳያርፉ እንዲመለሱ መገደዳቸውን የመረጃ ምንጮቻችን ጨምሮ ተናግሯል። በጎንደር ይህ ዘገባ እስከጠናከርበት ጊዜ ድረስ በረራ መስተጓጎል ነው ለማወቅ የተቻለው። በከተማዋ ጠዳ ክፍለ ከተማ ብርሃላ መገጭ ግድብ አካባቢ ሰፍሮ የሚገኘው የአድማ ብተና ኃይል ጋራ በተደረገ ውጊያም ከ16 በላይ የአድማ ብተና አባላት ሲገደሉ ስምንቱ ደግሞ ቁስለኛ ሆነዋል ሲሉ የፋኖ ኃይሎች አስታውቀዋል። በጎንደር ዙሪያ ወረዳ ማክሰኝት ከተማና አካባቢ በተደረገ ውጊያ የብልጽግና የጎንደር ዙሪያ ወረዳ የሚሊሻ ጽሕፈት ቤት ኃላፊ የሆነው አበበ አስረስን ጨምሮ በርካታ ያገዛዙ ጦር አባላት መገደላቸው ታውቋል። የወረዳዋ ፖሊስ አዛዥ ከባድ ጉዳት ደርሶበታል ነው የተባለው። ማክሰኝት ከተማ ውስጥ የአገዛዙ መከላከያ አባላትና በርካታ የጦር መሳሪያ በፋኖ ኃይሎች መማረኩን ነው የኢትዮ ኒውስ የመረጃ ምንጮች ተናገሩት። በተመሳሳይ በማዕከላዊ ጎንደር ዞን ደግማና ወረሃላ ከተሞች የፋኖ ኃይሎች ውጊያ የከፈቱባቸው አካባቢዎች ሲሆኑ በደቡብ ጎንደር ዞን አዲስ ዘመንና ደራ አምባሳሚ አካባቢ ከፍተኛ ጉዳት የተመዘገበት ውጊያ መቀጠሉም ታውቋል። በተለይም በደራ ወረዳ አምባሳሚ አካባቢ የፋኖ ኃይሎች የአገዛዙ ካሬዎችን መያዛቸውና የቡድን መሳሪያዎችን ጨምሮ በርካታ ትጥቅና ወታደራዊ ተሽከርካሪዎች ከአገዛዙ ምንጥቃቸውን አስታውቋል። ዛሬ ከንጋት ጀምሮ በቀጠናው በተቀሰቀሰ ውጊያ ምክንያት ከጎንደር ወደ ባህር ዳር ያለው የትራንስፖርት የትራንስፖርት አገልግሎት ተስተጓግሏል፣ ሲሉ ነዋሪዎች ጨምሮ ነግረውናል። በአጠቃላይ አገዛዙ የከፍተው ዘመቻ ማዕበል ተከትሎ ባለፉት ቀናት በጎንደር ቀጠና ብቻ የፋኖ ኃይሎች በሁለት ዞኖች ስር በሚገኙ ዘጠኝ ወረዳዎች ውስጥ በሀያ ሁለት ግንባሮች ውጊያ እየተደረገ መሆኑን የገለጸው ደግሞ የፋኖ አመራሩ ዮሐንስ ንጉሱ ነው። በተያያዘም ለሁለት ቀናት በአስራ አንድ ግንባሮች ከባድ ውጊያ የሰነበተበት የጎጃም ቀጠና ዛሬም በርካታ አካባቢዎች ላይ ለሶስተኛ ቀን ውጊያ መቀጠሉ ታውቋል። በዚህም በምርጦ ለማርያም አካባቢ፣ በቋሬት፣ ማቻከል፣ ጎንጅ ቆለላ፣ ሰናረቡ ገበያ አንበር፣ ወጀል፣ ሰዴ እና ሌሎች አካባቢዎች ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ለኢትዮኒስ አረጋግጠዋል። በተጨማሪም ብሪጋዳሙት፣ አረፋ፣ ደብትራ ካለፉት ቀናት የቀጠለው ውጊያ እየተደረገ ሲሆን በቡሬና ሰከላ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ የኢትዮኒስ የመረጃ ምንጮች አስታውቀዋል። በዛሬ ሁለት የሚያገዛዙ አስገዳጅ ሰልፍ በተደረገበት ደብረ ማርቆስ ከተማ የፋኖ ኃይሎች በከተማ ማረሚያ ቤት አካባቢው ውጊያ መክፈታቸውን ለማወቅ ችለናል። በተመሳሳይ በሰሜን ወሎ የላስታና ቆቦ ቀጠናዎች ውጊያ ሲቀጥል የፋ ዋና ኃይሎች ዛሬ የሚወልድ የመቀለ መንገድ ስትራቴጂካዊ ቦታዎች ጨምሮ አካባቢውን ተቆጣጠር እንገኛለን ሲሉ አስታውቀዋል። በትላንትና ሁለት ስታይሽ ሆርማት ና ቆበሮቢት ወታደራዊ ካምፖችን ጨምሮ የተቆጣጠሩት የፋኑ ኃይሎች በቀጠናዊ ይዞታዎች እያጠናከሩ እንደሚገኙ ሲገልጹ የአገዛዙ ጦር በበኩሉ ዛሬ ማለዳት ጨምሮ የከባድ መሳሪያዎች ድብደባ እየፈጸመ እንደሆነ ነዋሪዎች ተናግረዋል። በሌላ በኩል አገዛዙ ዘመቻ ማዕበል በሚል የከፍተውን ወታደራዊ ዘመቻ ፖለቲካ አሽፋን ለማጅበ ከተሞች የጠራው አስገዳጅ ሰልፍ አድርጓል። በሰልፉ ላይ ለቤተክርስ ቤተክርስቲያን የወጡ ነዋሪዎች ራሳቸውን በነጠላ ሸፍነው ተገደው መሳተፋቸውን የራሱ ያገዛዙ ሚዲያዎቹ ምስሎቻቸው አረጋግጠዋል። የአገዛዙ አስገዳጅ ሰልፍ በባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ደብረ ታቡር፣ ወልዲያ፣ ደብረ ማርቆስ፣ ፍኖተ ሰላም፣ ሸዋ ሮቢት ና ሌሎች ከተሞች መካሄዱ የታወቀ ሲሆን በጎጃም ቀጠና ቡሬ፣ እጅጋ፣ ማንኩሳ፣ አንበር፣ ወጀት፣ አዴት ና አማኑኤል በመሳሰሉ የወረዳ ከተሞች ደግሞ የአገዛዙ ሰልፎች በተኩስ ተበትነዋል ተብሏል። የውጭና የውስጥ ባንዳ ወራሪ ላይ የመንግስት ሕግ እያስከብርልን የሚል መፈክር ተይዞ ሰልፍ በተወጣበት ባህር ዳር ከተማ ዲፖ አካባቢ የቦም ፍንዳታዎች ደርሰዋል፣ ሲሉ የመረጃ ምንጮቻችን ነግረውና፣ ሆኖም በፍንዳታዎቹ ሰዓት ላይ የደረሰው ጉዳት ስለመኖር አለመኖሩ ለማወቅ አልተቻለም። ከሰልፉ በጠናቀቅ በኋላ ባህር ዳር ከተማ ዘንዘል አካባቢ ደግሞ ከባድ ውጊያ መቀስቀሱም ተሰምቷል። አስገዳጅ ሰልፉን ተከትሎ የአገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጦርነት በይፋ የገጻቸውም በዛሬው ትዕይንተ ህዝብ መሬት ስኪንቀጠቀጥ ወጦ ቆጦ አስገምግሟል ሲሉ በግዳጅ ያስወጡትን ሰልፍ በፍላጎት የተደረገ አስመስለው አቅርበዋል። አቶ ተመስገን ጽንፈኛ የሚሉትን አካል በተላላኪነት ወንጅለው ላኩ ያሉትን አካል ደግሞ መንግስትና ህዝብ ያውቀዋል በሚል ሳይ ጠቅሱት ቀርተዋል። ሆኖም ላኪና ተላላኪ ህዝቡና መንግስት አሸንፏቸዋል ሲሉ ጽፏል። በጎንደር በተደረገው አስገዳጅ ሰልፍ ላይ ንግግር ያደረጉት ከንቲባ አቶ ቻላቸው ዳኛቸው እኩላቸው በጋራ መኖር እንችላለን። ይሁን እንጂ ክልላችን ለመውረር እቅድና ሀሳብ ላለው ኃይል እኛም የማን መለስ ነን ሲሉ ተደምጧ። ሆኖም ከንቲባው ስለ የትኛው ክልላዊ ወራ እየተናገሩ እንደሆነ ግን አላብራሩም። በሌላ በኩል ሰሞኑ ያገዛዙ አማራ ክልል ምክትል ሰመስተራር አቶ አብዱ ሴና ወታደር ያዛዞቻቸው ስብሰባ ያደርጉባት በሰሜን ወሎ ዞን ግዳን ወረዳ የሀዘን መግለጫ ወጥተዋል። የወረዳው አስተራር ዛሬ ሰኔ 17 ዓ ምት በወረዳ ሙጃ ከተማና አካባቢው ጽንፈኛ ያለውን አካል በፈጸመው የሞርተር ጥቃት ንጹሐንን ገድሏል በሚል ወንጅሎ ነው የሀዘን መግለጫ ያወጣው። ፋኖን የቡድን መሳሪያ የለውም ኃይሉም ተበትነዋል በሚል ፕሮፓጋንዳ ስራ የቆየው የብልጽግና አገዛዝ ዛሬ ደግሞ የሞርታር ጥቃት ፈጸመብ ሲል ወንጅሎታ የግዳን ወረዳ የብልጽግና አስተዳደር ጽንፈኛው የሞርተር ቀን ቡላ በተደጋጋሚ በማስወንጨፍ በሙጃ ከተማ የእግር ኳስ ሜዳ ላይ የሚጫወቱ ህጻናትና ወጣቶችን እንዲሁም ከከተማ ወጣ ብለው መደበኛ ህይወታቸውን የሚኖሩ አዋቂዎችና ህጻናትን በጅምላ ገድሏል፣ በርካቶችን ማቁስሏል ሲል ወንጅሎ ነው የሐዘን መግለጫውን ያወጣው። ሆኖም የብልጽግናው አስተዳደር ደረሰ ያለውን ጉዳት በሀዝ ጠቅሶ ቃለ ማቅረቡን ለማወቅ ተችሏል። ከሰሞኑ አቶ አብዱ ሁሴን ከህብረተሰቡ ጥያቄ ሲቀርብላቸው ጥያቄዎችን በቀጥታ ከመመለስ ይልቅ ጽንፈኛውን ካልታገላችሁ ጥያቄያችሁ አይመለስ የሚመልስ መስጠታቸው መዘገባችን ይታወሳል። በአማራ ክልል አገዛዙ በከፈተው ጦርነት ምክንያት የሚሞቱ የዓለም አቀፍ ሰራተኞች ቁጥር እየጨመረ ነው ተብሏል። ከሰሞኑ በክልሉ ባለው ውጊያ የተባበሩት መንግስታት ድርጅት አንድ ሰራተኛ መገደላቸው ሰምቷል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ በአማራ ክልል አንድ እርዳታ ሰራተኛ የተገድለዋል ብሏል። ኦቻ ባወጣው መግለጫ በአንድ አገር በቀል እርዳታ ድርጅት ውስጥ ትሰራ ነበረች የተባለችውን ወይዘሮ ማሌ ስቶታው የዛሬ ሳምንት ገደማ በመንግስትና በአካባቢ በመንቀሳቀሱ ታጣቂዎች መካከል በነበረው ተኩስ ልውውጥ ቆስለው ነበር ማለት ነው አልታወቀውም መሐሌት በወቅቱ በሰሜን ወሎ ዞን አንጎት ወረዳ ውስጥ ለሰባዊ እርዳታ የሚሆን መረጃ የመሰብሰብ ስራ ላይ እንደነበሩ የጠቀሰው ኦቻ በጥይት ተመተው ከቆሰሉ በኋላ ለአስቸኳይ የሕክምና እርዳታ ወደ ወልዲያ ውስጥ ተወስደው እንደነበረ ማስረድተዋል። ይሁንና በሕክምና ህይወታቸው ማትረፍ ሳይቻል ቀርተዋል ብሏል ድርጅቱ። እንደ ኦቻ መግለጫ ወይዘሮ መሐሌት በያዝ ነው የፈረንጆቹ አመት በአማራ ክልል የተገደሉ የመጀመሪያው የእርዳታ ሰራተኛ ሆኖ ተመዝግቧል። ባለፈው የፈረንጆቹ አመት በ2024 ብግን በክልሉ ውስጥ በሚካሄደው ጦርነት ስምንት የእርዳታ ሰራተኞች መገደላቸውና በመላው ኢትዮጵያ የተገደሉ የ ዓለም አቀፍ የእርዳታ ድርጅት ሰራተኞች አስር መሆናቸውን አውስቷል። የኦቻ ኢትዮጵያ አስተባባሪ በግድያው እጅግ ማዘናቸውን ገልጸው ወሳኝ የሰብአዊ እርዳታ ለመስጠት የተሰማሩ የእርዳታ ሰራተኞች ሕይወት ለመጠበቅ ተጨማሪ እርምጃ እንዲወሰድ ጥሪ አቅርበዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን በዚህ የእርዳታ ሰራተኛ ሞት ጥልቅ ሐዘን ተሰምቶኛል ያለ ሲሆን በአብዛኛው ከአሜሪካ የሚቀርበውን ሰብአዊ እርዳታ በአማራ ክልል ለማቅረብ ግጭቱና ለመረጋጋቱ እንቅፋት እየፈጠረብኝ ነው ሲሉም አስታውቋል። አገዛዙ በክልሉ የከፈተውን ውጊያ ተከትሎ ከዜጎች ባለፈ የዓለም አቀፍ እርዳታ ድርጅት ሰራተኞች ግድያ አሁንም እየጨመረ መጥቷል። በኢትዮጵያ ምርጫ ከማካሄዱ በፊት ሰላምን ማረጋገጥ እንደሚገባ የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። አሁን ባለው የአገሪቱ ሁኔታ ምርጫ ማካሄድ ስለማይቻል ያገዛዝ ምርጫ ውርድ ስለ ምርጫ ሰፊ ውይይት እንዲያካሄድ ጠይቋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በመላ ሀገሪቱ የለኮሰውን ጦርነት በተለይም በአማራና በኦሮሚያ ክልል ግጭት በበዛበት በአሁኑ ሰዓት በትግራይም ፖለቲካዊ ውጥረት በሰፈነበት ሰዓት ቀጣይ ምርጫ ላድርግ ነው ማለት ቅስቀሳ ጀምሯል። ነገር ግን የፖለቲካ ፓርቲዎችና አጠቃላይ ድርጅቶቻቸው ይህም ምርጫ እየተቃወሙት ይገኛሉ። ሰባተኛ ጠቅላላ ምርጫ ለማካሄድ የአገሪቱን ሰላም በቅድሚያ ማረጋገጥ እንደሚገባና ይህም ደግሞ የሚሆነው በተገቢ ደረጃ እስካለሆን ድረስ ምርጫ ማድረግ እንደማይቻል ያስታወቁ የኢትዮጵያ ፖለቲካ ፓርቲዎች ጋራ ምክር ቤት ነው። ሰባተኛ ጠቅላላ ምርጫ የሚቀጥለው አመት ለማካሄድ አገሪቱ ያለችበትን ባህራዊ ሁኔታ አስቻ አይደለም ወይ? ተብሎ የጠየቁት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ምርጫውን ከማካሄድ በፊት በቅድሚያ ሰላም ሊረጋገጥ ይገባል ሲሉ ለሪፖርተር ምላሽ ሰጥተዋል። ሰላም አማራጭ የሚቀርብበት ጉዳይ አይደለም። ምርጫ ለማድረግ ሰው በሰላም ወጡ ምግባት አለበት። በተለያዩ ክልሎች የምርጫ ቅስቀሳ ለማካሄድ የሚያስችሉ ሂደቶች መፈጠር አለባቸው። የምርጫ ቁሳቁ ወደ ተለያዩ አካባቢዎች ለማድረስ ሰላም አስፈላጊ ነው። በመሆኑ ዲሞክራሲያዊ ምርጫ ለማካሄድ ሰላም ማረጋገጥ ያስፈልጋን፣ ይህ ሊረጋገጥ ይገባል ብለዋል። ሁኔታዎች በዚህ ከቀጠሉ ሰላም በሌለበት አካባቢዎች ከፊል ምርጫ ነው የሚደረገው የሚሉት አቶ ሰለሞን ሰላምን ማረጋገጥ ግድ ነው የምንለው ለዚህ ነው ሲሉም አስረድተዋል። ሰላምና የህግ የበላይነት ማረጋገጥ ከፍተኛ ድርሻ የመንግስት መሆኑን ጠቅሰው ሰብሳቢው የፖለቲካ ፓርቲዎች፣ ህዝቡና ሃይማኖት አባቶች፣ የአገር ሽማግሌዎች ሰባተኛው አገራዊ ምርጫ ሰላማዊ፣ ታማኒና ዲሞክራሲያዊ ነው እንዲጠናቀቅ ለሰላም መስፈን የበኩላቸውን ጥሪ አድርጉ ሲሉ ጠይቀዋል። የምርጫ መካሄድና አለመካሄድ ጉዳይ የፖለቲካ ፓርቲዎች ጋር ምክር ቤት ሙሉ ለሙሉ አለመገምገሙን የገለጹ ሰብሳቢውም ወደዚህ ሂደት እየተገባ መሆኑን ግን አውቃለሁ ብለዋል። ለሂደቱም ስልጠና የቅድመ ምርጫ ውይይቶች ለማካሄድ ምክር ቤቱ እየተዘጋጅ ነው ብለዋል። አቶ ሰለሞን ታዲያ ከሰላም በተጨማሪ የፖለቲካ ውዱ ሊሰፋ ይገባል በማለትም ቅሬታቸውን አቅርበዋል። በአንድ ሀገር መንግስት አለ ለማለት ምርጫ መካሄድ ያለበት፣ ምርጫ አለ ለማለት ደግሞ ሁሉንም የሚያሳትፍ ሰፊ ሜዳ ሊፈጠር ይገባል ማለት መናገራቸውም ፖርተር ጋዜጣ ዘገበው። ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒም ማበልጸግ ትችላለች ሲል የተባበሩት መንግስታት የኒውክሊየር ኃላፊ ተናገሩ። ኢራን በቦምብ ለመስራት የሚያስችል ዩራኒም እንደገና በመስራት ኢራን ቦምብ ለመስራት የሚያስችል ኢራንም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችላት አቅም እንዳላት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናግረዋል። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲስ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን የሚሳይል ተቋማት ላይ ያረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አላረሰም ብለዋል። ይህ የኃላፊው ሐሳብ ዶናልድ ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ተደምሰዋል ሲሉ ከተናገሩት ጋር ይቃረናል። ሌላ ቢቢሲ እውነቱን ለመናገር አንድ ሰው ሁሉንም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይችልም ሲሉ ግሮሲ ቅዳሜ ተናግረዋል። እንደ አውሮፓውያን አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒውክሊየር ጦር መሳሪያ ለመስራት ተቃርባ ነበረው ማለት በኢራን የኒውክሊየርና ወታደራዊ ጣቢያዎች ላይ ጥቃት አርሳለች። በኋላም ላይ አሜሪካ ጥቃቱን በመከላከል በሶስቱ የኢራን የኒውክሊየር ተቋማት ማለትም ፎርዶ፣ ናታንዝ እና እስፋሃን ላይ የከባድ ቦምብ ድብደባን አካሂዳለች። ከዛ ጊዜ ጀምሮ የኒውክሊየር ተቋማት ላይ የደረሰው ትክክለኛ ጉዳት መጠን ግልጽ አይደለም። ቅዳሜ ዕለት ግሮሲስ የቢቢሲ በአሜሪካ የሚዲያ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት ቴህራን በወራት ጊዜ ውስጥ ጥቂት ሴንትራፎጆችን ወይም አብላያዎችን በማሽከርከር የበለጸጉ ዩራኒሞችን ታመርታለች ሲሉ ተናግረዋል። አክለውም ኢራን እንዲሁም የኢንዱስትሪና የቴክኖሎጂ አቅሞች ይዘዋል፣ ስለዚህ ከፈለጉ ይህንና እንደገና መጀመር ይችላሉ ብለዋል። የተባበሩት መንግስታት የኢራን የኒክለር አቅም አሁን ሊቀጥል እንደሚችል ሲጠቁም የመጀመሪያው ተቋም አይደለም። በዚህ ሳምንት መጀመሪያ የፔንታገን የደህንነት ተቋም ግምገማ የአሜሪካ ጥቃቶች የኢራን የኒክለር ምራ ግብር በወራት ብቻም ወደ ኋላ እንዲመለሱ አድርጓል ሲሉ ተናግረዋል። ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ ሰጡ ሲሆን የመገናኛ ብዙሃን በታሪኩ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ ሙከራ አድርገዋል ሲሉም ከሰዋል። ጊዜው ኢራንና እስራኤል የተኩስ አቁም ስምምነት ለማድረግም ተስማምተዋል። ትራምፕ ኢራን ዩራኒየሟን እንደገና እንደምታበለጽግ የሚያሳይ መረጃ ካገኙ ዳግም ያለማቅማማት ድብደባ ለመፈጸም እንደማያጉላጉሉም ነው የተናገሩትም። ኢራን በበኩሏ ምን ያህል ጉዳት እንደደረሰባት እርስ በራሳቸው የሚጋጩ መልእክቶች አስተላልፋለች። የኢራን ጠቅላይ መሪ አያቶላ ካሚኒ ባለፈው ሐሙስ ዕለት ባድረጉት ንግግር ጥቃቱ ምንም ፋይዳ የለውም ብለዋል። የውጭ ጉዳይ ሚኒስትሯ አባስ አራንጊች ግን ከመጠን በላይና ከባድ ጉዳት ደርሶብናል ባይ ናቸው። ኢራን ከመንግስታቱ ድርጅት የኒውክሌር ተቆጣጣሪ ጋር ያላት ቲንሻክ ረብ ሁለት ፓርላማ ከአቶሚክ ተቆጣጣሪ ጋር ያለውን ትብብር ለማቆም ትወስም። ኤጀንሲው ከእስራኤልና ከአሜሪካ ወግኗል ሲለ ወንጅሎታ። የተባበሩት መንግስታት ድርጅት ባለፈው ወር ቴራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባቸውን ግዴታ ጥሳለች ማለት ተከትሎ ሁለቱ ሀገራት ኢራንን አጥቅተዋል። የተወዳችሁና የተከበራቸው የቴኒስ ቤተሰቦች መረጃዎቻችን እዚህ ነበሩ። መልካም ዜናኛ